እንኳን ደህና መጣችሁ የፕራክቲስ ኢንተርናሽናል ላንጉጅ ትሬኒንግ ሴንተር ነው። በዛሬ በክፍል ሃምሳ አምስት የእንግሊዝኛ ኢንትራንስ ኤግዛም ጥያቄዎች የምንሰራበት ማለት ነው። ቮካብሪዎችን ለማየት እንሞክራለን። በተደጋጋሚ የሚጠየቁ እጅግ በጣም ወሳኝ የሆኑ ሴሌክትድ የሆኑ ቮካብሪዎችን ለማየት እንሞክራለን። እንዲሁም ደግሞ ቮካብሪ የምንሰራበትን ቴክኒክ እግረ መንገዳችን ያው ለመዳሰስ እንሞክራለን ማለት ነው። ቀጥታ ወደ ጥያቄዎቹ እንሄዳለን። እዚህ ጋር እንደምታዩት አምስት ጥያቄዎች አሉ። እነዚህ አምስት ጥያቄዎች ብላንክ ናቸው። አረፍተ ነገሮችን ሙሉ አይደሉም። አረፍተ ነገሩን ለማሟላት ደግሞ የተሰጡን አራት ኦፕሽኖች አሉ። እነዚህ አራት ኦፕሽኖችን ተጠቅመን አረፍተ ነገሩን ሙሉ ስናደርግ ሁለት ቴክኒኮችን መጠቀም አለብን። የመጀመሪያው የአረፍተ ነገሩን አገባብ ማወቅ ወይም ደግሞ ትርጉሙን ወይም ደግሞ ሀሳቡን መረዳት ያስፈልጋል። ከዛ በኋላ ከሀሳቡ ጋር ሊሄድ የሚችለውን ቃል መርጠን እንጠቀማለን ማለት ነው።

ኢንተርፕርነርሺፕ ኢዝ ዳሽ ማግኒፊሰንት ኤ ኳይት ቢ ኳይት ሲ ኳይት ዲ ኩይት። እዚህ ጋር ኮንፊውዚንግ ወርዶች ናቸው። የመጀመሪያው ኳይት ማለት በጣም እንደማለት ነው። በጣም ኢስ ኳይት ጉድ፣ ይሄ በጣም ደስ የሚል ነገር ነው ለማለት ስንፈልግ ምሳሌ የምንጠቀመው ነው። ቢ ኩይት ነው። ኩይት ማለት ስቶፕ ወይም ደሞ ስራን ሙሉ ሙሉ ማቆም ወይም አንድን ሀቢት ሊሆን ይችላል ሙሉ ሙሉ ማቆም ወይም ሱስን ማቆም ማለት ነው። ኩዊት ስቶፕ ወይም ጊቭ አፕ ማለት ነው። ሲ ኳይት ነው። ኪፕ ኳይት እንላለን ብዙ ጊዜ ጸጥታ እንደማለት ነው። ዲ ካይት የምንለው ብዙ ትርጉም አለው። እንስሳም ሊሆን ይችላል፣ ወይም ደግሞ እቺ በራሪ ወፍ ሊሆን ይችላል፣ ወይም ደግሞ ሌላ አንድን ነገር መሰብሰብ እንደዚህ አይነት ስም ሊኖረው ይችላል። ስለዚህ ከዚህ ጋር ደግሞ ፍጹም ሮል የለውም። ትክክለኛውን መልስ የሚሆነው ማለት ነው፣ ኳይት ይሆናል ማለት ነው። ኳይት ለምን ኳይት ማግኒፊክ ዘመና በጣም ደስ የሚል ነው። ዘ ፐርፎርማንስ ኦፍ ዘ ቢዝነስ ኢንተርፕራይዝ ኢንተርፕርነርሺፕ ኢዝ ኳይት ማግኒፊሰንት፣ በጣም ደስ የሚል ነው የሚል ነው አድጀክቲቭ የሚገልጽ ስለሆነ እዚ ጋ የተሰጠኝ አድጀክቲቭ ስለሆነ ማግኒፊሰንት ማግኒፊሰንት የሚለው አድጀክቲቭ ስለሆነ ይሄ ደግሞ አድጀክቲቭን የሚገልጽ ነው። ኤክስትሪም አድጀክቲቭ ማለት ነው። 23 አይ ሃቭ ዳ ሹገር፣ አይ መስት ጎ ኤንድ ባይ ሳም ሂጄ መግዛት አለብኝ ማለት በቂ ስኳር የለኝም ማለት ነው። ለምን ሊገዛ ስለወሰነ፣ በቂ ስኳር የለኝም ለማለት የምንጠቅመው ፍሬዝ አልበር በዚህ ጋ ምንድን ነው? ኤ ረን ዊዝ ቢ ረን ኢንቱ ሲ ረን አውት ኦፍ ዲ ረን ኦቨር ሂር ዘ ቤስት አንሰር ኢዝ ረን አውት ኦፍ። ዌን ዊ ሴ ረን አውት ኦፍ ሰምሲንግ አንድ ነገር ረን አውት ኦፍ ሆንኩኝ አረኩኝ ምናምን ከሆነ ጨረስኩኝ ማለት ነው፣ ወይም የለኝም አልቀዋል ለማለት ነው። ኤ ረን ዊዝ ማለት ችግር ውስጥ መግባት ማለት ነው ወይም ጉዳዮች ላይ መቅጠም እንደማለት ነው። ራን ኢንቱ ማለት ኮስት ማለት ነው። በጣም ብዙ ዋጋ መክፈል ማለት አንድ ነገር ለማድረግ አይ ራን ኢንቱ ቴን ዶላር ቱ ባይ ዚስ ቡክ ሌል እችላለሁ። ይህን መጽሐፍ ለመግዛት አስር ዶላር ነው ያስወጣኝ ያስከፈለኝ በጣም ራን ኢንቱ ሚንስ በጣም ብዙ ወጪ ያወጣኝ ማለት ነው። ራን ኦቨር ማለት ሪቫይዝ ማለት ነው። ራን ኦቨር ሪቫይዝ ማድረግ አንድ ነገር ማብራራት እንደማለት ነው። ስለዚህ እዚህ ጋር ትክክለኛ መልስ የሚሆነው ራን አውት ኦፍ የሚለው ይሆናል ማለት ነው። ሀያ አራተኛ አይ ሉክ አት ዳ ማን ሂ ኖክ አውት ሂስ ሪቫል ኢስሊ ኢዝንት ሂ አስዳሽ እዚህ ጋ የተሰጠንክሉ ምንድን ነው? ሉክ አዛማን ያንን ሰውዬ እዩት። ሂ ኖክውት ኖክውት ማለት በቀላሉ አሸንፎታል ማለት ነው። በቀላሉ በአጭር ጊዜ አሸንፎታል እንደማለት ነው። ስለዚህ እዚህ ጋ መጠቀስ ያለበት ጉብዝናውን ነው፣ ጥንካሬውን ነው። ስለዚህ የአንድ ነገር ጥንካሬ ስንገልጽ የምንለው ሂ ኢዝ አስ ስትሮንግ አስ ኤ ቡል እንላለን። ልክሱ እንደ በሬ ወይም እንደ ወይፈን በጣም ጠንካራ ነው እንለን በዚህ ልክ እንደዋለን አባባል ስለሆነ፣ ዚስ ዴይስ ዜር ኢዝ አ ሻርፕ ዳሽ ኢን ዘ ኮስት ኦፍ ሊቪንግ ኦል ኦቨር ዘ ወርልድ። አሁን አሁን ላይ አ ሻርፕ ዳሽ አለ በአጠቃላይ በአለም ኮስት ኦፍ ሊቪንግ ነው የኑሮ ውድነት በጣም ዋጋ ከፍ እያለ ነው ለማለት ነው። አሁን እዚህ ጋር ትክክለኛውን ቃል የትኛው? ሬይዝ፣ ራይዝ፣ አራይዝ፣ ዲ ራይዝ ይላል አሁን እዚህ ጋር ትክክለኛውን መልስ የሚሆነው ራይዝ ነው ለምን ራይዝ ማለት አንድ ነገር ዋጋውን ከፍ ማለት ወይም መጠኑ ከፍ ማለት ማለት ነው። ሬይዝ ማለት እጅን ማንሳት እንደማለት ነው። ሬይዝ ዩር ሃንድ ይባላል ለምሳሌ። ሬይዝ ራይስ ያው ራይስ ነው የምግብ አይነት ሲሆን፣ አራይዝ ከሆነ ቱ ኦኮር ነው። ለመጀመሪያ ጊዜ ሀፕን ማድረግ ወይም ኦከር ማድረግ ወይም ደግሞ መፈጠር፣ አራይዝ ማድረግ አዲስ ነገር መከሰት እንደማለት ነው። ታንኪዩ ቬሪ ማች።